ሰላም እና ጤና በያላችሁበት ይድረሳችሁ። ውድና የተከበራችሁ ቤተሰቦቻችን እንደምናላችሁልን ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኝተናል። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉም እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን እንደተለመደው የትልልቆቹን የአውሮፓ ሚዲያዎች ስለትልልቆቹ የአውሮፓ ክለቦች የዘገቧቸውን እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ነው የምንጋብዘው። እንግዲህ በቀጥታ ወደ ፕሮግራማችን ነው የምናልፈው። ፉአድ ባህሩ የዛሬውን ፕሮግራም እየመራው እንግዲህ ከእናንተ ጋር ቆይታን የማድረግ ይሆናል። አብራችሁ ይቆዩ። ሊቨርፑል አንድ መቶ ሚሊዮን ዩሮ እንግዲህ የተገመተውን ተጫዋች ከተቀናቃኛቸው ቸልሲ ለማዘወር እያሰቡ ነው። ሊቨርፑሎች ኤሲ ሚላኖን ኮከብ እና የቸልሲ ኢላማውን የሆነውን ራፋኤል ሊያውን በክረምት ለማዘወር እያሰቡ ነው። የፖርቱጋሉ ኮከብ በቅርብ አመታት ውስጥ ራሱን በትልቅ ደረጃ ማስቀመጥ ችሏል እና ራፋኤል ሊያው ይህ በአመትም እንግዲህ በሚላን የመጨረሻው አመቱ ይመስላል። ተጫዋቹ በፕሪሚየር ሊግ ውስጥም ብዙ ፈላጊዎች እንዳሉት መገመቱ ቀላል ነው። ራፋኤል ሊያው ከጥቂት ቀናት በፊት ለካልቾ መርካቶ በወጣ ዘገባ መሰረት ከቼልሲ ጋር ተገናኝቷል ተብሎ ነበር። አሁን ደግሞ ሌላኛው የመረጃ ምንጭ ቲም ቶክ እንዳለው ከሆነ ሊቨርፑሎች ተጫዋቹ ላይ ፍላጎት እንዳለው አስነብበዋል። ሁለቱም በዚህ ክረምት የማጥቃት መስመራቸውን ለማጠናከር ትልቅ ተጫዋቾችን በማምጣት ቡድኑን ለማጠናከር ይፈልጋሉና ራፋኤል ሊያውም የሚፈልጉት በትክክል የሚያሟላ ተጫዋች ይመስላል። የሀያ አምስት ዓመቱ ተጫዋች ምርጥ ብቃቱን እያሳየ ሲሆን እስካሁን ድረስም በሁሉም ውድድሮች ለክለቡና ለሀገሩ አስራ ሁለት ጎሎችንና ስምንት አሲስቶችን በማድረግ ሌላ ውጤታማ ዓመትን እያሳለፈ ነው። ራፋኤል ሊያው ሞሐመድ ሳላህን በሊቨርፑል የሚተካው ሰው ሊሆን ይችላል። ሊቨርፑሎች ኮከብ አጥቂያቸውን በውድድር ዓመቱ መጨረሻ ኮንትራቱ ሊያልቅ ስለሚችል ሞሐመድ ሳላህን በነጻ ዝውውርም ሊያመጡት እየተቃረቡ ነው ሳላ ከሄደ ራፋኤል ሊያው በረካሽ ባይመጣም እሱን ለመተካት ግን ጥሩ ምርጫ ሊሆን ይችላል ሲል ቲም ቶክ ዘግቧል። ሚላን ለተጫዋቹ 100 ሚሊዮን ዩሮ ሊጠይቅ እንደሚችል ዘግቧል። እንደ ሳላ ያለን ሰው በነፃ ማጣትና እሱን ለመተካት ያን ያክል ገንዘብ ማውጣት ከባድ ቢሆንም ነገር ግን ደጋፊዎች ቢያንስ እንደዚህ አይነት ትልቅ ስም ቢመጣም በሳላ መሄድ መከፋታቸውን ይቀን ይቀንስላቸዋል ተብሎ ነው የሚታሰበው። ቸልሲ በበኩሉ ራፋኤል ሊያውን ኢላማ ያደረገ ሲሆን ባለፈው ክረምትም ጥቂት አሳማኝ ያልሆኑ የአጥቂ ፊርማዎችን በዚህ ፖርቱጋላዊ ማሻሻል ይፈልጋሉ። እስካሁን ድረስ እንደ ጀደን ሰንቾ፣ እንዲሁ ፔድሮ ኔቶ እና እንዲሁ ዣው ፌሊክስ ያሉ ተጫዋቾችን ጥሩ ግልጋሎት አልሰጧቸውም። ስለዚህም ራፋኤል ሊያው በዚህ ቦታ ላይ ጉል የሆነ ማሻሻል ሊኖር ይችላል። አንድ ቡድን የራፋኤል ሊዮን ፊርማ ለማግኘት የቻምፒየንስ ሊግ ቦታን መያዝ እንዳለበት ይገመታል እና እስካሁን ዋስትና አልተሰጠውም። ነገር ግን ሊቨርፑል አሁን ላይ የፕሪሚየር ሊግን ዋንጫ ማንሳቱ ተጫዋቹን በመሳብ ወሳኝ ይሆንለታል ተብሎ ይታሰባል። ለማንሳት መቃረባቸውን ተከትሎ ቢያንስ ግን የአውሮፓ ቻምፒየንስ ሊግን ቦታ ይዞ ማጠናቀቃቸውን ግን ያረጋገጡ ይመስላሉ። ፋብሪዚዮ ሮማኖ ሪያል ማድሪድ የአርሰናሉን ኮኮብ ዊሊያም ሳሊባን ለማስፈረም ስላለው ፍላጎትና በቅርብ ጊዜ በሚናፈሰው ወሬ ላይ ወቅታዊ መረጃን አጋርተዋል። የዝውውር ኤክስፐርት የሆነው ፋብሪዚዮ ሮማኖ በክረምቱ ሪያል ማድሪድ የአርሰናሉን ኮኮብ ዊሊያም ሳሊባን አገልግሎት ለማግኘት ያለውን ፍላጎትም በተመለከተ ወቅታዊ መረጃን አጋርተዋል። ሎስ ብላንኮቹ የኋላ መስመራቸውን ለማጠናከር ጥሩ ጥሩ ተከላካዮችን በማፈላለግ ላይ ናቸው። በመካሄድ ላይ ባለው የውድድር ዘመን ሪያል ማድሪድ በሚታወቅ የጉዳት እንግዲህ ጉዳት እንግዲህ ትንሽ ችግር ውስጥ ወድቋል። አይደር ሚሊታው፣ ሄሱስ ቫሌሆ፣ ዳኒ ካርቫሃልን ጨምሮ በርካታ ተከላካዮቹም አሁንም ከሜዳ ርቀውበታል። እንደ አንቶኒዮ ሩዲገር እና ዳቪድ አላባ ያሉትም ተጫዋቾች በዚህ የውድድር ዘመን በጉዳት ሰለባ በመሆን በተደጋጋሚ ከሜዳ ሲርቁም ይስተዋላል። ስለዚህም እንግዲህ ለሎስ ማሪንጌዎቹ ጠንካራ ተከላካዮችን እየፈለጉ ነው። የአርሰናሉ የመሀል ተከላካይ ዊሊያም ሳሊባ በቅርቡ ከእርሱ ጋርም ተገናኝቷል። ሆኖም ግን የፋብሪሲዮ ሮማኖ ወቅታዊ መረጃ ዊሊያም ሳሊባ ከሪያል ማድሪድ ጋር የሚያገናኘው ወሬን ውድቅ አድርጎታል። ሮማኖ በጊቭሚ ስፖርት ጋዜጣ ላይ ሲናገርም፣ ሪያል ማድሪድ እንደ ዊሊያም ሳሊባ ያለን ተጫዋች ይፈልጋል። ነገር ግን በአሁኑ ጊዜም ምንም የምናገረው ነገር የለም። ምንም ንግግሮች የሉም ምንም ድርድርም የለም። ሳሊባ ለአርሰናል ቁልፍ ተጫዋች ነው። እሱ በዓለም ላይ ካሉት ምርጥ ተከላካዮችም አንዱ ነው። ሳሊባን ከማድነቅ ውጪ ምንም የምናገረው ነገር የለም። የአርሰናል ደጋፊዎች በዊሊያም ሳሊባ ጉዳይ ሐሳብ ሊገባቸው አይገባም ሲል የተናገረውም ዊሊያም ሳሊባ በዚህ ውድድር ዘመን ለአርሰናሎች ባደረጋቸው 36 ጨዋታዎች 15 ጊዜ ክለቡ መረቡን ሳያስደፍር እንዲወጣ ማድረግ ችሏል። የ23 ዓመቱ ተጫዋች ከሚኬል አርቴታ የክለቡ ቁልፍ ተጫዋቾችም አንዱ እንደሆነ ይነገራል። በተጨማሪም የሪያል ማድሪዱ ኮኮባ አርዳ ጉለር በአርሰናል ቢፈለግም በቀጣይ ዓመት ግን በክለቡ መቆየት እንደሚፈልግ ነው የሚነገረው። እንደ ሬሌቮ ፉትቦል ዘገባ ከሆነ የሪያል ማድሪዱ ወጣት አርዳ ጉሌር ከአርሰናል ፍላጎት ቢኖረም እንግዲህ በክለቡ የመቆየት ፍላጎት አለው። አርሰናሎች በካርሎ አንቸሎቲ ስር መደበኛ የጨዋታ ጊዜን ባለማግኘቱ በክረምቱ አገልግሎትን ለማግኘት ፍላጎት እንዳላቸው ተነግሯል። አርዳ ጉሌር በ2023 ክረምት በ20 ሚሊዮን ዩሮ ካፌነር ባቼ ወደ ሪያል ማድሪድ መጥቷል። በዚህ የውድድር ዘመን ለሪያል ማድሪድ 1082 ደቂቃዎችን ሲጫወት ሶስት ግቦችን እና አምስት አሲስቶችን አበርክቷል። የቱርኩ ኢንተርናሽናል ብዙ የመጫወቻ ደቂቃዎች ባይኖሩትም ከልጅነት ጀምሮ በሚወደው ክለብ ስኬታማ መሆንና ለቦታው መታገል ግን እንደሚፈልግ ነው ዘገባዎች የሚያሳዩት። ባርሴሎና የእንግሊዝ ቡድኖችን በመቅደም የኒውካስል ዩናይትዱን አማካይ ለማስፈረም እየተዘጋጁ ነው። ባርሴሎና የኒውካስል ዩናይትዱን አማካይ ብሩኖ ጉማሬሽን ለማስፈረም በክረምቱ የዝውውር መስኮት እየተመለከቱ ነው። ተጫዋቹ ለረጅም ጊዜ በአርሰናልና እንዲሁ ደግሞ በሌሎች ክለቦችም እየተፈለገ እንደሆነ ይታወቃል። ስለዚህም በአርሰናልና በማንቸስተር ሲቲ ራዳር ላይ ነበር። ስለ ሁኔታውም ቅርበት ያላቸው ምንጮችም እንደሚናገሩት ከሆነ ለከቼንዶ ኦፍሳይድ እንደገለጹት ባርሴሎና የፍራንኪ ዲዮንግን ምትክ እንዲሁ በራዳራቸው ላይ እንግዲህ የማድረግ ፍላጎት እንዳላቸው ነው እየተገለጸም እንዲሁ የሚገኘው ጉማሬሽን ለማስፈረም መሞከር አሁን ላይ ትክክለኛው ጊዜ እንደሆነ አድርገው የሚመለከቱታል ከዚህ ቀደም የነበረው ፍላጎት ብሩኖ ጉማሬሽን ለማስፈረም ተጨባጭ ጥረቶች አላደረጉም ምክንያቱም ባለፈው የዝውውር መስኮት ዲዮንግ በኒውካምፕ በመቆየቱ ብሩኖ ጉማሬሽ ማምጣት አለመቻሉን አሁንም ግን ተጫዋቹን ለማግኘት ትክክለኛው ጊዜ እንደሆነ ይሰማቸዋል የተባለው የዲዮንግ ኮንትራት በ2026 የሚያልቅ በመሆኑ ብሩኖ ጉማሬሽን ለማምጣት ጊዜው በመሆኑ በዚህ ክረምት ለመሞከር ይፈልጋሉ። ከሁኔታው ጋር ቅርበት ያላቸው ምንጮች ባለፉት ሁለት ዓመታት ውስጥ በፋይናንስ ጉዳዮች ከተቸገሩ በኋላ ለካታላኑ ቡድን በብሩኖ ጉማሬሽ ጉዳይ ላይ ይህ ስምምነት ለባርሴሎና አስፈላጊ መሆኑን ለመወሰንም በሚቀጥሉት ሳምንታት ወሳኝ እንደሆኑ ይገልጻሉ። ብሩኖ ጉማሬሽ ከኒውካስል ዩናይትድ ሊወጣ ይችላል። ምንም እንኳን ኒውካስል ዩናይትድ እንደ ጉማሬሽ ያለ አስፈላጊ ተጫዋችን ለማቆየት ቢታገሉም ብራዚላዊው እንደ አሌክዛንደር ኢሳክ በኒውካስል ዩናይትድ በጣም አስፈላጊ ሆነው አይታይም አሌክዛንደር ኢሳክ በዚህ የክረምት ተጫዋቾች የዝውውር መስኮት ወቅት በብዙ ክለቦች ከፍተኛ ፍላጎት እንደሚስብ ነው የሚጠበቀው ነገር ግን ኒውካስል ብሩኖ ጉማሬሽን የሚሸጥ ከሆነ በገንዘብ ሊረዳቸውእና አሌክዛንደር ኢሳክን ለማቆየትም ምናልባት ውሉ ለማሻሻል ጠንካራ ቦታ ላስቀምጣቸዋል አርሰናልና ማንቸስተር ሲቲ ከዚህ ቀደም በጉማሬሽ ላይ ፍላጎት አሳይተዋል ተጫዋቹ በዚህ ክረምት በኒውካስል እንደሚቆይ እንግዲህ እርግጠኛ አልሆነም አርሰናሎች ማርቲን ዙቤሜንዲን ከሪያል ሶሲዳድ ለማስፈረም በግል ከስምምነት ሲደርሱ ሲቲዎቻውን ትኩረታቸውን ወደ አታላንቶ አማካይ ኤደርሰን አዙሯል ሲል ነው ከቼንድ ኦፍሳይድ መረጃውን ያጋራው። ፓሪስ ሰን ዠርሜን ኦዝማን ዴምቤሌን ሊሸጥ ይችላል። ኦዝማን ዴምቤሌ በዚህ ሲዝን በፓሪስ ሰን ዠርሜን ምርጡ ጊዜውን እያሳለፈ ሲሆን በክረምቱ የፈረንሳዩ ክለብ በብዙ ገንዘብ ሊለቅ ይችላል። ኦዝማን ዴምቤሌ ፓሪስ ሰን ዠርሜን ከደረሰ በኋላ ጥሩውን ጊዜ እያሳለፈ ነው። በዚህ የውድድር ዘመን ስድስት ጎሎችን ያስቆጠረ ሲሆን ፈረንሳዊው የፊት መስመር ተጫዋች በእግር ኳስ ህይወቱ ምርጡን ዓመትም እያሳለፈ ነው። የዴምቤሌ ለጎል አስተዋጽኦ ማድረግ መቀጠል የበርካታ ክለቦች ፍላጎትን እያሳደገ ሲሄድ የፓሪስ ቦርድ ለተጫዋቹ እስከ ዘጠና ሚሊየን ዩሮ ለመቀበል ዝግጁ ነው። ፓሪሰን ዠርሜን ኦዝማን ዴምቤሌን የሚሸጥበት እድሉ ሰፊ ይመስላል። ተጫዋቹ በፈረንሳይ እየተደሰተ ቢሆንም በአንዳንድ የዲሲፕሊን ችግሮች ምክንያት ሊለቅም ይችላል ነው የተባለው። ፈረንሳዊው በፓሪስ ውስጥም እንደ አዲስ ለማበብ ተስማሚ መድረክን አግኝቷል። ከጉዳት ነፃ የሆነና በቡድኑ እቅድ ውስጥም ግንባር ቀደም ሚና ያለው ደምቤሌ በውድድር ዘመኑ ከፍተኛ ጎል አስቆጣሪ ለመሆንም ያበቃው ሁሉንም ነገር ለቡድኑ እየሰጠ ነው። ዴምቤሌ በመጨረሻዎቹ የሜዳ ክፍሎች ላይ ለውጥ ማምጣት መቻሉ በውድድር ዘመኑ ለፓሪስ ሰን ዠርሜን በሀገር ውስጥ ሊግ እና በአውሮፓ ውድድሮች ላይም ትልቅ ሚና አለው። የተጫዋቹ እንቅስቃሴ በማጥቃት ክፍል ላይ ጥራት ያለው ማጠናከሪያዎችን ለሚፈልጉ በርካታ ቡድኖች ፍላጎትን ፈጥሯል። ፓሪስ ሰን ዠርሜን ለተጫዋቹ ዋጋ እየጨመረ መሆኑን በመገንዘብ አሁን በገበያው ላይ ያለውን ደረጃ የሚያሳይ የመሸጫ ዋጋም አዘጋጅቷል። ፈረንሳዊው ከፍተኛ የገበያ ዋጋ ሲኖረው የመጀመሪያው አይደለም። ነገር ግን በዚህ ጊዜ የእሱን ግምት እንግዲህ ግምት ውስጥ ማስገባት አቅሙ ብቻ ሳይሆን ቀጣይነት ያለው ብቃቱም እንደሆነ ይነገራል። የወደፊት እንግዲህ እጣ ፈንታው በፓሪሱ ክለብ ውሳኔና በሚቀጥለው ወራትም ሊመጡ በሚችሉ ጥያቄዎች ላይ ይወሰናል። አሁን ባለበት ደረጃ አውዝማን ዴምቤሌ በድጋሚ በዓለም እግር ኳስ ውስጥም ክለቦች በጣም ከሚመኙ ተጫዋቾች መካከል ራሱን አስቀምጧል። እናም ፓሪስ ሰን ዠርሜን ቀጣይነቱን ለማረጋገጥ አሊያም በውድ ሽያጭም ከተጫዋቹ ገንዘብ ለማግኘትም የመወሰን መብት እንዳለው ነው እየተገለጸም የሚገኘው። ሪያል ማድሪድ ከፕሪሚየር ሊጉ ሶስት ክለቦች ለማየት አቅዷል። የማሬንጌው ቡድን ለወደፊቱ ጥራት ባላቸው ተጫዋቾች ቡድኑን ለማጠናከር መፈለጉን ቀጥሏል። ሪያል ማድሪድ በመጪው የክረምት የተጫዋቾች የዝውውር ማስኮት ቡድናቸውን ለማጠናከር አይናቸውን በፕሪሚየር ሊጉ ያደረጉ ሲሆን ከፕሮጀክቱ ጋር የሚጣጠሙ ሶስት ተጫዋቾችን ዝርዝር ውስጥ ጨምረዋል። ትሬንት አሌክዛንደር አርኖልድ፣ አደም ዋርተን እና ዊሊያም ሳሊባ በማድሪድ በእጅጉ የሚፈለጉ ተጫዋቾች ናቸው። የክለቡ የስፖርት ማኔጅመንት ቁልፍ ቦታዎች ከፍተኛ ደረጃዎች በተሰጣቸው ተጫዋቾችም ለመሙላት እየፈለጉ ሲሆን እነኚህ ተጫዋቾች በአሰልጣኞቹም ተቀባይነትን ያገኙና የቡርኑን ፍላጎት ሊያሟሉ የሚችሉ ናቸው። ሪያል ማድሪድ አሁን ላይ አይኑን በሶስት የፕሪምየር ሊግ ኮከቦች ላይ አድርጓል። ከዋነኛ ኢላማዎቹ አንዱ የሆነው የሊቨርፑሉ የቀይ መስመር ተከላካይ የሆነው ትሬንት አሌክዛንደር አርኖልድ ሲሆን ኮንትራቱ በሲዝኑ መጨረሻ ላይ ያበቃል። የ26 ዓመቱ እንግሊዛዊ በነፃ ሳንቲያጎ ቤርናቢው ሊደርስ ስለሚችል ማራኪ የገበያ ዕድልን ያቀርባል። የአርኖልድ መጨመር በቀኝ መስመር በኩልም አዲስ የረጅም ዓመት ማስተማመኛን ያገኛሉ። ይህ ቦታ በዳኒ ካርቫሃል ጉዳት ምክንያት ቡድኑ እንግዲህ ብዙ ፈተናዎችን ያገኘበት ቦታ እንደሆነ ነው የሚነገረው። በመሀል ሜዳ ላይ ክለቡ የክሪስታል ፓላሱን አማካይ አደም ዋርተንን እየተመለከቱ ነው። የ21 ዓመቱ እንግሊዛዊ ማድሪድ በመሃል ሜዳው ላይ ለማጠናከር ያስበው ተጫዋች ሲሆን ምርጥ እይታና የኳስ ስርጭት ችሎታም ያለው ተጫዋች አድርጎ ራሱን በድጋሚ አሳይተዋል። ኮንትራቱ እስከ 2029 ድረስም የሚቆይ በመሆኑ ፊርማውን የሚወስነው አሁን ካለበት ክለብ ጋር በሚደረግ ድርድር ላይ ነው። በተከላካይ መስመሩ ላይ የፍሎሬንቲኖ ፔሬስ ትልቅ ፍላጎት ዊሊያም ሳሊባ ነው። በአርሰናል ውስጥም ቁልፍ ተጫዋች የሆነው ፈረንሳዊ የመሃል ተከላካይ እስከ 2027 የሚቆይ ኮንትራት ያለው ሲሆን በሱ ቦታ ካሉት ምርጥ ከሚባሉትም አንደኛው ነው ተብሎ ይታሰባል። የእሱ መምጣት ለወደፊቱ የተከላካይ መስመሩን ጥንካሬንም ያሳድጋል ተብሎ ነው የሚጠበቀው። ማድሪድ በእነዚህ ተጫዋቾች ላይ ያለው ፍላጎት በተለያዩ እንግዲህ የሜዳ ዘርፎች ላይም ከፍተኛ ባለተሰጥኦችን በማግኘት በከፍተኛ ደረጃ መወዳደርን ለመቀጠልም ያለውን ፍላጎት ያሳያል ተብሎ ይታሰባል። ኤሲ ሚላን የቫሌንሲያውን ኮኮ በ40 ሚሊዮን ዩሮ ማምጣት ይፈልጋል። የሮሰነሪው ቡድን በክረምቱ የቡድኑን መልሶ ግንባታ መቀጠል ይፈልጋል። ኤሲ ሚላን በመጪው የውድድር ዘመን የመሃል ሜዳውን ለማጠናከር ከሚያስችሉ ተጫዋቾች አንዱ እንዲሆን ጃቪ ጉሬራ ላይ አይኑን ጥሏል። የጣሊያኑ ክለብ አስተዳደር በክረምት ወቅትም ቡድኑን ለማጠናከር እየፈለገ ነው። እናም ከቫሌንሲያ ወጣቱን ባለተሰጥኦ ለቡድኑ የበለጠ ሚዛን ለማቅረብ እንደ ቁልፍ አካል አድርጎም ይቆጥሯል የተባለው ሮሰነሪዎቹ የስፔኑን ክለብ ከመሀል ሜዳው ተጫዋቾች ጋር ለመለያየትም ወደ 40 ሚሊዮን ዩሮ የሚጠጋ ክፍያንም ለማቅረብ ፈቃደኞች ናቸው። የአንድ አመቱ ጉሬራ በላሊጋ ውስጥ እጅግ በጣም ተስፋ ሰጪ ተሰጥኦዎች አንዱ መሆኑን አስመስክሯል። ይህም የበርካታ የአውሮፓ ቡድኖችን ፍላጎትም ስቧል። ሆኖም ግን ከቫሌንሲያ ጋር ያለው ውል እስከ 2027 ክረምት ድረስም የሚቆይ ሲሆን፣ ይህም እንግዲህ ድርድሩን ሊያወሳስበው ይችላል የተባለው ሚላን በክረምቱ ዣቪ ጉሬራ ለማስፈረም ዝግጁ ነው። የሚላን ፍላጎት ቢኖርም የዝውውር እቅዱን በተመለከተ ግን ጥርጣሬዎች አሉ። ተጫዋቹ በሚላን ባለው የአሰልጣኞች ያልተረጋጋ ህይወትም ውሳኔውን በደንብ ሊያጤነው ይችላል። አዲሱ አለቃ ወደ ሳንሴሮ ከደረሰ በኋላ አሁን ላይ እንግዲህ በሚሆንበት ውጤት ምክንያትም የሰርኪዮ ኮንሴሳው ቀጣይነት ዋስትና የለውም። ይህም እርግጠኛ ለመሆን የክለቡን የዝውውር ገበያ ስትራቴጂ ላይ ተጽዕኖ ሊያሳደር እንደሚችል ነው የሚነገረው። ሚላን ቡድኑን ለማጠናከር አማራጮችን መመልከቱን ቀጥሏል። እናም ጉሬራ ቡድኑን በሚቀጥለው የውድድር ዘመንም ለሚፈልገው ተለዋዋጭ የአማካይ ክፍል መገለጫም ተስማሚ ነው። አሁን ውሳኔው በቫሌንሲያ ላይ ነው። እሱም ከወደፊት ኮከባቸው ጋር ለመለየት እና አሊያም ደግሞ ወጣቱን አማካይ የፕሮጀክታቸው ቁልፍ አካል አድርገው ለማየትም መሞከር ምርጫቸው ሊሆን እንደሚችል ነው ዘገባዎች ያሰፈሩት። ሌላኛው የሚነሳው ጉዳይ ደግሞ የካሪም አዲየሚ ጉዳይ ነው። ካሪም አዲየሚ ሊያስፈረም የሚፈልገው ክለብ ይፋ ተደርጓል። የቦሪሲያ ዶርትመንድ ኮከብ ካሪም አዲየሚ የጀርመኑ ክለብን ለቆ የፕሪምየር ሊግ ክለብ ሊፈርም ይችላል። ካሪም አዲየሚ የመጨረሻ ወራቱን በቦሪሲያ ዶርትመንድ እየኖረ ሊሆን እንደሚችል በርካቶች ገምተዋል። ጀርመናዊ አጥቂ በአውሮፓ ውስጥ ባሉ በርካታ ቡድኖች ይፈለጋል። ማንቸስተር ዩናይትድ አገልግሎቱን ለማግኘትም በጣም ጥሩ ቦታ ላይ የሚገኝ ክለብ ነው። የተጫዋቹ ፍጥነት፣ ተጫዋቾችን የመቀነስ ችሎታውና የጎል አስተዋጽኦዎቹ በዝውውር ገበያ ውስጥም ከፍተኛ ተፈላጊነት እንዲኖሩ አድርጎታል። ይህም በርካታ አካላት ሁኔታውን በቅርበት እንዲከታተሉ ታድርጎ ል አሁን ላይ ካሪም አዴዬሚ በማንቸስተር ዩናይትድ ራዳር ላይ ነው የሚገኘው። ዶርትሙንድ ወጣቱን ባለተሰጦ ማቆየት ቀላል ስራ እንደማይሆንለት ያውቃል። ምንም እንኳን ብቃቱ በአንዳንድ የውድድር ዘመን ክፍሎች ወጥነት የጎደለው ቢሆንም በጀርመኑ ቡድን ውስጥም ቁልፍ አካል ሆኖ ቆይቷል። ነገር ግን ከፍተኛ ሽያጭ እና ሌሎች ማጠናከሪያዎች ላይ ኢንቨስት ለማድረግም ያለው እድል ክለቡ በመጪው የዝውውር መስኮት ለመልቀቅም በር እንዲከፍትለት ያደርገዋል። ዩናይትዶች ተስፋ ሰጪ በሆኑ ተጫዋቾች የማጥቃት አማራጫቸውን ለማጠናከር ይፈልጋሉ። ካሪም አዴየሚ የኦልድ ትራፎርዱን ክለብ ለማካተትም ላቀደው ፕሮፋይልም የሚስማማ ነው። እንደ ባየር ሚኒክና ፓሪስ ሰን ጀርሜን ያሉ ሌሎች ቡድኖችም ፍላጎት ቢኖራቸውም ዩናይትዶች ስምምነቱን የማጠናቀቅ እድላቸው የሰፋ ይመስላል። የክንፋጥቂው የወደፊት እጣ ፈንታው አሁንም እርግጠኛ ባይሆንም በቡንደስሊጋ የመቆየት እድሉ ግን ከቀን ወደ ቀን እየቀነሰ መጥቷል። በጠረጴዛው ላይ ማራኪ የሆነ አቅርቦት ከቀረበ ወደ ፕሪምየር ሊግ የመሄድ እድሉም ከፍተኛ ነው። ካሪም አደየሚ በስራ ውስጥም አዲስ ፈተናን ለመጋፈጥም በክረምቱ ፍላጎት እንዳለው ነው ዘገቦች እያሳዩ የሚገኙት። ማንቸስተር ሲቲ የምንጊዜውም ውዱ ፈራሚያቸው ሊለቁት ነው። ጋርዲዮላ በዚህ ተጫዋች በጉዳት ምክንያት ቡድኑን በአግባቡ አለማገልገል ሰልችቶታል። እናም ሁሉም ነገር በክረምቱ ለተጫዋቹ የመልቀቅ እድሉ ከፍ ማለቱን ይጠቁማሉ። በማንቸስተር ሲቲ የጃክ ግሪሊሽ የወደፊት ጠፈንታ ጥርጣሬ ውስጥ ያለ ይመስላል። ከዴይሊ ሜል የተገኘው መረጃ እንደሚያመለክተው የክለቡ አመራሮች በመጪው የክረምት ተጫዋቾች የዝውውር መስኮት ሊያሰናብቱት ፍቃደኛ ናቸው። ተጫዋቹ ባሳየው ወጥ ያልሆነ አቋምና አንዳንድ ከሜዳ ውጭ ጉዳዮቹ ተስፋ ቆርጠዋል። በ2021 የክለቡ ሪከርድ ፈራሚ ሆኖ ወደ ኢቲያድ የመጣው እንግሊዛዊው የክንፍ ተጫዋች ሲጠበቅ እንደነበረው አንጸባራቂ ኮኮብ ሆኖ ራሱን ማሳየት አልቻለም። በ2022-23 የውድድር ዘመን የቻምፒየንስ ሊግ ድሉን ያሳኩ ቁልፍ ተጫዋች ቢሆንም በቅርብ ወራት ውስጥ ግን ያለው ደረጃ በከፍተኛ ደረጃ ላይ ቀንሷል። ይህም በፔፕ ጓርዲዮላ በሚመራው ቡድን ውስጥም ስላለው የወደፊት ቆይታ ጥርጣሬን ፈጥሮበታል። የጃ ግሪሊሽ አቅም ማነስና በተደጋጋሚ በጉዳት ምክንያት ከሜዳ መራቅ የእንግሊዙን ክለብ አድክሞታል። ከዚህ ሁኔታ አንጻር ሲቲዎች ለ29 ዓመቱ ተጫዋችም የሚቀርቡትን ጥያቄዎች ግምት ውስጥ በማስገባት ከከፈሉት 115 ሚሊዮን ዩሮ በእጅጉ ያነሰ መጠን እንኳን ለመቀበል ክፍት ናቸው። የግሪሊሽ ተሰጥኦ የማይካድ ቢሆንም ወጥነት ያለው አለመሆኑና አንዳንድ ከሜዳ ውጭ ባህሪያቶቹ በቡድን ውስጥ ያለውን ሚና እንዲቀነስ አድርጎታል። የክረምቴ ተጫዋቾች የዝውውር ገበያ የጃክ ግሪልሽ ወደፊት እጣ ፈንታን ለመወሰን ወሳኝ ይሆናል፣ ምክንያቱም አሁን ላይ ከተለያዩ የአውሮፓ ክለቦች ፍላጎት ሊስብ ይችላል። ነገር ግን ሁሉም ነገር እንግዲህ ሲቲ ከአሁን በኋላ በቡድናቸው ውስጥ እንደ አስፈላጊ አካል አድርገው እንደማይመለከቱት የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ሌላኛው የምናነሳው መረጃ ደግሞ የሚሆነው አርሰናል ወሳኝ ለሆነው የክረምቴ ተጫዋቾች የዝውውር መስኮት ሊዘጋጅ ነው። የአጥቂ አማራጮችን ማጠናከርም ቀዳሚው ጉዳይ ነው ለአርሰናል። የናፖሊዮን ቪክተር ኦስሜን በተደጋጋሚ ሊጠቀስ የሚችል ኢላማ ሆኖ ሲጠቀስ እንደነበረ ቆይቷል። ነገር ግን የአርሰናል ኤክስፐርት ቻርልስ ዋትስ እንዳለው ከሆነ አርሰናሎች ለናይጄሪያዊ አጥቂ ከፍተኛ እንቅስቃሴ ሊያደርጉ እንደማይችሉ ጥርጣሬን ፈጥሯል። የአርሰናል ኤክስፐርት እንግዲህ ቪክተር ኦስሜንን አጣጥሎታል። ቻርልስ ዋትስ ቪክተር ኦስሜን ቀደም ሲል በአርሰናል ራዳር ላይ የነበረ ቢሆንም በአሁኑ ጊዜ ግን ለሚኬል አርቴታ ቡድን ቅድሜ የሚሰጠው አይመስልም። ቻርልስ ዋትስ እንዳለው ከሆነ አርሰናሎች ከቪክተር ኦስሜን ቀድመው ሌሎች ኢላማዎችን ላይ ይተዋውጥተዋል። ክለቡ እንግዲህ ለቪክተር ኦስሜን ስምምነት ላይ በንቃት እየሰሩ መሆኑን የሚጠቅሙ ተጨባጭ መረጃዎች የሉ ምን ያለው ቻርልስ ዋትስ ለከቼንድ ኦፍ ሳይድ ሲናገር በቪክተር ኦስሜንና በአርሰናል መካከል ያለው ግንኙነት ስሰማ ሁል ጊዜም ትንሽ ይጠራጠራለሁ። ከጥቂት ዓመታት በፊት በእሱ ላይ ፍላጎት ነበራቸው፣ ነገር ግን ከዚያን ጊዜ ጀምሮ የናይጄሪያዊውን አጥቂ ወደ ሰሜን ለንደን መዘዋወር ጉዳይም ምንም ነገር አልሰማውም ሲል የተናገረው እሱ ምርጥ አጥቂ ነው። ለዚህ ምንም ጥርጥር የለውም። ነገር ግን አርሰናል ኢላማቸው ዝርዝር ውስጥም ከእርሱ የሚቀድመው እንግዲህ አሉ። ቪክተር ኦስሜን በጎል አግቢነቱ ማስደነቁን ቀጥሏል። ነገር ግን ከቪክተር ኦስሜን በላይ በአርሰናል የሚፈለጉ ሌሎች አጥቂዎች ስላሉ የእሱ መምጣት የማይታሰብ ነው ሲልም ነው የተናገረው። ኦስሜን ከናፖሊ ጋር እስከ 2026 ድረስ ኮንትራት አለው። ኮንትራቱ የ130 ሚሊዮን ዩሮ የውል ማፍረሻን ያካተተ ሲሆን በዝውር ገበያ ውስጥም በጣም ውድ ከሆኑት ዝውሮችም አንዱ ያደርገዋል። በ2020 ናፖሊ በክለቡ ሪከርድ ክፍያን ከተቀላቀለ በኋላ ቪክተር ኦስሜን ራሱን ከአውሮፓ ትልልቅ አጥቂዎችም አንዱ አድርጎ አቋቁሟል። በ202223 ናፖሊ ሴሪኤ ዋንጫን አሸናፊ ሲሆንም በ26 ጎሎች የሴሪኤው ከፍተኛ ግብ አስቆጣሪ ነበር። በአጠቃላይ በክለቡ በ133 ጨዋታዎች 76 ጎሎችንና 12 አሲስቶች ያሉት። አርሰናል የፊት መስመራቸውን ለመምራት ትክክለኛ ግብ አስቆጣሪ 9 ቁጥር ተጫዋች ይፈልጋሉ። እናም ቪክተር ኦስሜን ፍጥነት፣ ጥንካሬና ምርጥ አጨራረስ ችሎታ እሱን ማራኪ አማራጭም ያደርገ ባል የተባለው። ነገር ግን ከናይጄሪያዊው ሊቀድሙ የሚችሉ ሌሎች አማራጮች እንደ አሌክዛንደር ኢሳክ፣ ቤንጃሚን ሸስኮና ሌሎችም ተጫዋቾች ሊኖሩ ይችላሉ። በእርግጠኝነት አርሰናል በሚቀጥለው ሲዘን አዲስ አጥቂ ይኖረዋል ሲልም ነው የተናገረው። ሩበን አሞሪም ቁልፍ ኢላማው ከተናገረ በኋላ በማንቸስተር ዩናይትድ በ67 ሚሊዮን ፓውንድ አዲሱ የባርሴሎና ኮኮብን ለማስፈረም ተመልክተውታል። ማንቸስተር ዩናይትዶች ከማርክ ካይሴዶ ጋርም ተያይዘዋል። የዩናይትድ አመራሮች ለሩበን አሞሪም 3 4 2 1 አስተላለፍም የሚሆንና በቡድን ውስጥም ከአውሮፓ ምርጥ ቡድኖች ጋር መወዳደር የሚችል ቡድን እንዲገነባ በዚህ ክረምትም ብዙ ወጪ ለማውጣት ተዘጋጅተዋል። ዩናይትድ ዶች በጥሬት ተጫዋቾች የዝውውር መስኮት ወቅት ፓትሪክ ዶርጉን ብቻ ነው ያስፈረሙት። አሁን ላይ የፒኤስአር ስጋቶች ጋር እንግዲህ እየተጋፈጡ ሲሆን ቀጣዩ የዝውውር መስኮትም ለውጥ የሚያመጣ እንደሆነ ካሁኑ እንቅስቃሴ ጀምረዋል። ሩበን አሞሪም ዩናይትዶች በአሪ ማጓይረና በቪክተር ሊንድሎፍ ምትክ አዲስ የመሀል ተከላካይ እንዲያስፈርሙለትም ይፈልጋል። ራስመስ ሆይላንድ መጥፎ ዓመትን በማሳለፉ የእሱ ተተኪ በኦልትራፎርድ ይፈልጋል። እንዲሁም ሩበን አሞሪም የዚህ ዳግም ግንባታ አማካል ለማድረግ አዲስ የመሀል አማካይም ይፈልጋል። የስፔኑ ጋዜጣ ፊጂያስ የባርሴሎናው ካይሴዶ ሩበን አሞሪም ከማኑኤል ውጋርቴ ሌላ አማራጭም ስለሚፈልግ ቁልፍ ኢላማ ነው ይለዋል። የካይሴዶ አስደናቂ እድገት በባርሴሎና የሩበን አሞሪም ትኩረትን ስቧል። እናም አሁን ላይ ከ21 ዓመቱ ተጫዋች ጋር በኦልትራፎርድ መስራት ይፈልጋሉ። ዩናይትድ የሩበን አሞሪም ፍላጎትን ለማክበር ዝግጁ ናቸው ተብሎ ይገመታል። እናም ደግሞ ለክረምት 66.5 ሚሊዮን ፓውንድ ለማቅረብም እየተዘጋጁ ነው። እንዲህ አይነቱ አቅርቦት ለባርሴሎና አጓጊ ሊሆን ይችላል፣ ምክንያቱም ይህ ዋጋ ወደ ፋይናንሻል መረጋጋት እንዲመለሱ ስለሚረዳቸውና ምናልባትም በሃንስ ፍሌክ በዝውውር ገበያው ላይም ሌላ ተጫዋችን እንዲያመጡ ሊያግዛቸው ስለሚችል ነው። ይህ ዓላማ ለዩናይትድ አስደሳች ነው። ካይሴዶ እስካሁን ከስፔን ብሔራዊ ቡድን ሁለት ጊዜ የተጫወተ ሲሆን በሀገሪቱ ውስጥም ካሉት አስደሳች ተስፋዎችም አንደኛው ተደርጎ ይወሰዳል። በኳስ ቁጥጥር እጅግ አስተማማኝና የተቃራኒ ኳሶችንም በመንጠቅ ረገድም የተካነ ተከላካይ አማካይ አድርጎታል። ወጣቱ በዚህ ወቅትም የኤሲኤል ጉዳት ባጋጠመው ማርክ በርነል ጉዳትም ምክንያት ወደ ባርሴሎና ዋናው ቡድን የመጣ ሲሆን አሁን ላይ ግን የሃንሲ ፍሊክ እምነትን ሙሉ በሙሉ ማግኘት ችሏል። ጀርመናዊ ባለቃ ለበርነልና ለካይሴሮ ከፍተኛ ደረጃን ይሰጣሉ። ፌጂያስ እንዳለው ከሆነ የስፔኑ ክለብ ለካይሴሮ ትልቅ ጥያቄ ካልቀረበም ተጫዋቹን ለማቆየት ይመርጣሉ ተብሎ ነው የሚታሰበው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁ ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻነላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ስላደረጋችሁ እጅግ እጅግ ከልብ አድርገን ነው የምናመሰግነው። ፏአርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በነጋው ፕሮግራማችን ዳግም ተመልሰን እንገናኛለን። መልካም ጊዜ እንዲሆንላችሁ ግን በአክብሮት ተመኘው።